አሰላሙ አለይኩም ወረህመቱላህ ወበረካቱ። ዲ ቻናላችን ቤተሰቦች እንዴ ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላቸው የመጣሁት ቪዲዮ አንድ ቄስ እጅግ በጣም አነጋጋሪ የሆነ ለሙስሊሙ ደስ የማይል ነገር እየተናገሩ ነበረ። አንዲት ንቃብ የለበሰችን ሴት ሙስሊም ነኝ ብላ ራሷን በምትጠራ አዛኑን፣ ታስወጣለሁ በሚል ሰበብ እንግዲህ ደስ የማይ ንግግር ሲናገሩ ነበር። ሙስሊሙን የሚያስከፋ ንግግር እንደ ቀልድ ቢጤም ሲቀልዱ ነበር። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታየውን የሚሆነው ታዲያ። ቪዲዮ እንደተለመደው ሁላችሁም ላይክ ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ ያስገደደሽ ሰው አለ? ያኪዎችሽ ተመልሰውልሽ አንብበሽ ነው አደለ? አልሐምዱሊላህ። ሰው ሶሌስ ዱ ኢንሻላህ። እኔ የምለውን ያለሽ ከኔ በኋላ

አብድሁ ወረሱሉሁ ወረሱሉሁ ከአላህ በቀር ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በእውነት የሚመለክ አምላክ እንደሌለ ሙሐመድም ሙሐመድም የአላህ መልእክተኛና ባሪያው የአላህ መልእክተኛና ባሪያው መሆናቸውን አሆናቸው በልቤ አምኜ ባፌ እመሰክራለሁ በልቤ አምኜ ባፌ እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ፋይናሊ አልሐምዱሊላህ። ሺዛውር ሲስተር አሰላሙ አሌይኩም ወረሕመቱላህ ብያለሁ። ወአለይኩም አሰላም ወረሕመቱላህ ያርስት ዛ በጣም ደስ ብሎኛል፣ ወላሂ በጣም በጣም በጣም ሰው ሀጢ ማሻላህ ማሻላ። እንግዲህ እንደተመለከታችሁት ነው፣ በንፅርፀሮ አለም እንደነ ኤብሮ እንደነ ሁሱ እንደነ ወሂድ ያሉ ሙስሊም ወንድሞቻችን እጅግ በጣም ትልቅ ስራ እየሰሩ ይገኛሉ። በየቀሉ ብዙ እስልምናን የሚቀበሉ ወንድም እህቶች እየጎረፉ ይገኛሉና አምነውበት አንበበው አጥንተው ስለ እስልምና አውቀው ነው እስልምናን የሚቀበሉትና ይህን ሻሃዳ ከማስያዛቸው በፊት እነዚህ ወንድሞች ምን ብሎ ይጠይቃሉ? ያስገደደሽ አለ ወይ? አንበበሽ፣ መርመረሽ፣ ተቀብለሽ ከልብሽ ነው አይደል? እነዚህን ጥያቄ ከጠየቁ በኋላ ነው ሻሃዳ ወደ ማስያዝ የሚሄዱት እንጂ ዝም ብለው ሻሃዳ ለማስያዝ አይንደረደሩም። እና እጅግ በጣም ትልቅ ስራ እየሰሩ ይገኛሉ እነ ኤብሮ፣ እነ ውስታዝ ወሂድ እንዲሁም እንደነ ሁሱ አይነት እና አላህ ስብሓነ ወተዓላ ይጠብቃቸው። አላህ በአፊያ ያቆያቸው። አሁን ወስዳችሁ ቪዲዮ እንግዲህ አንድ ቄስ ኒቃብ ለብሳ ሙስሊም ናት ብሎ እንግዲህ አጋንን ታስወጣሉ በሚል ሰበብ ለኒቃብ፣ እንዲሁም እስልምናን እንዴት ዲስሪስፔክት በሚያደርግ መልኩ ሲናገሩ እንደነበረ እስኪ ቪዲዮን እንመልከት እና ከዚያ የራሳችን ሀሳብ እንሰጥበታለን። ምንድን ነው ልብሱ የሚባለው? ምንድን ነው ልብሱ? ጠርሐ ነው። ጠርሐ ጠርሐ የሚባለው ከምን ያው ለመደችው እዛ ሄደ፣ እዚሁ ሙስሊም ናት እኮ፣ እዚሁ ሙስሊም ናት። አሁን ተሸፋፈኑ ብትባል አትሸፋፈኑ ዘሸፋፈኑ ቢባል ሙጣረቅናት እዚሁ እዚሁ ተሸፋይ ናት።

በቅዱስ ሚካኤል ስም ወደ ሲኦል እንገባለን እንገባለን። ግን ከጀመራት ሁለት ወሯ ነው። ድንግል ማርያም ልጅ እና ድንግል ማርያም እንዲህ ናቸው። ስንት ጊዜ ቀሩብሽ ቁራን ቀሩብሽ ይሄ መቅረት ቁርአን ሁለት ወር እንግዲህ ካጀመረኝ ያኔ ቁርአን ቀሩብኝ። ከዛ እንትን ሀሸክ ዘንድ ሲወስዱኝ ሲር ነው የተደረገባት እንጂ ምንም አልሆነችም አለኝ። ከዛ በግራጅ ሁ ሲልብኝ የጡቴን ግራ ጡቴን የቆሰለ አዚህ ፍሎ አመጥቼ ስመታ ይህ ቆሰላ አልኳት፣ ቆሰለ ጡቴ ስላት። አሁን ደህና ሆንኩኝ፣ ጡቴም ደህና ነው። ደህና ሆንሽ? እስቲ ደህና ነው የለም፣ ቁስሉ ረቢ ለአለሚን ረህማን አላህ። ይሄ መሸፋፈኑ እንዴት ነው? ስንት ብር ነው የሚገዛው? ይሄ እንደዚህ እንዴት ለመድሽው? አያፍልም? ይሄ ባለቤቴ በጣም ሙስሊም እሱ ነው። እንግዲህ እኔ ቁርአን አላቅ ትምህርት የደኝም። በሰው ቤት ነበር የምኖረው ያንተኛለኝ ያው ሙስሊም ነኝ፣ ሀልጅነት ግን ያሸፈነ ይባል ነበር። አንዳንዴ ደግሞ ስሰግድም እንደ ክርስቲያን ስገጅ። እንደ ሀገር በሰላም አንኖርም ወይ ነው ጥያቄው? ማለት ተከባብሮ የኖረ ማህበረሰብ አይደለም ወይ አልነበረምስ ወይ ነው ጥያቄው? እና እንዴት ነው በዚህ ደረጃ ታውቃላችሁ፣ በቃ ውሸት እንደሆነ ሁላችሁም ታውቁታላችሁ። ማለት አንድ ኒቃብ የለበሰች ሴት ምን ማድረግ እንዳለባት ምን ማድረግ እንደሌለባት ይሄ የሚታወቅ ነገር ነው። እና በኢየሱስ ክርስቶስ ስም እያለች የሆነ ነገር ማለት ሁለተኛ ሰውየው ጋር መተቃቀፍ አንዱ ኢቨን ኢፍ ብንል ማለት ነው። እንደዚህ ሁለተኛ ስሰግጂ እንደ ክርስቲያንም ስገጂ ማለት ምንድነው? እስኪ ቆይ እንደ ሐሳብ እስኪ ምንድነው? እሺ ምን አተረፋችሁ? ለምሳሌ ይሄን ስክሪፕት ሰጣችሁ፣ አስጠነታችሁ አድርጋችሁ ምን ምን ተገኘ እስኪ የትኛው የትኞቹ ማህበረሰቦች የትኞቹ ኒቃብ ለባሾች ወደ ክርስትና መጡ እስኪ ግን ተከባብረን ብንኖር እንደ ሀገር ንጽጽር ካስፈለገ ንጽጽር የሚችል ሰው አለሁ ካለ ንፅፅር የሚሰሩ ወንድሞች አሉ እነሱ ጋር መስራት አይቻልም እንዴ እንዴ እንደዚህ እያደረጋችሁ ማህበረሰብ ጋር ከምታጋጩ ኒቃብ ለባሾችን ዝቅ እናደርጋል ብታስቡ እነሱ አንዴ አላህ ዘንድ ከፍ ያሉ ሰዎች ናቸው ማንም ቢጠር ዝቅ አያደርጋቸውም። አንድ ነው የሚፈልገው ነገር ማለት ነው እና እንደ ሀገር የተከባበርንበትን ሀገር እንደ ሀገር በሰላም የምንኖርበትን ሀገር እነዚህ አይነት አካላቶች የመጡ የሆነ ነገር እንዲሉ አንፈቅድም። ማለት ህግ የሆነ ነገር ቢያንስ እንደ ሀገር የሆነ የተቀመጠ ህግ አለ አይደለ? ያ ህግ ይመራል ማህበረሰቡን፣ ያቻችላል የተባለ ህግ አለና እሱ ጋር ይሄ ይሄ ቪዲዮ የት እንደሆነ የት ማህበረሰብ እንደሆነ ሁሉም ሰው ያቃል። መንግስት ካሰበበት ይታወቃል እና። በህግ የሚጠየቁ አካላቶች በህግ ቢጠየቁ የሚመለከታቸው አካላቶች ዝም ባትሉ፣ ነገሮች መስመራቸውን እስኪያልፉ መፍቀዱ አያስፈልግም ብዬ ነው ማስበው እኔ እንደራሴ። በየሰዓቱ ይለቀቃሉ ቪዲዮዎች፣ ግን ድጋሚ ድጋሚ ድጋሚ የተሰሩ ያሉት ሚዲያ ላይ እስከሚወጡ እየደረሰ ያለው ከምን አንፃር ነው? የሆነ እልባት ወይም ደግሞ የሆነ ነገር የተሰጠ ስላልሆነ ነው አይደለ? ይህን ነገር ችላ ባይባል እንደኔ እንደ ሀሳብ የምሰጠው ሀሳብ ነው ማለት እንደ ተከባበር ነው ተከባብረን እንደምንኖረው የምናከብራቸው የሚያከብሩን ክርስቲያኖች አሉ። ጀስት ህይወታችንን ብንቀጥል የተሻለ ይመስለኛል። እና አብዛኛው ማህበረሰብ የማይወክሉ ማህበረሰቦች ሌላ ችግር ውስጥ ከሚከቱን ብናስተካከል የተሻለ ይመስለኛል። እስኪ ሙስሊሞች ይሄንን ጉዳይ ቀላል አድርጋችሁ ባትመለከቱ ደስ ይለኛል። ማለት መፍትሄ ማግኘት አለበትና ማለት ነው። ኢቭን ክርስቲያኖችም ጭምር ታውቃላችሁ ሁሉንም ነገር እና ይሄ ጉዳይ እልባት ቢያገኝ ባይ ነው።

ከእሳቸው የማይጠበቅ ተግባር እያደረጉ ነበረ፣ በጣም በሚያሳዝን ሁኔታ ማለት ነው። በመጀመሪያ ደረጃ እውነት እሷ ሙስሊም ነች ወይ መጣራት ያለበት ነገር ነው። አንዲት ኒቃብስ እንግዲህ ኒቃብስት ሴት ማለት ለእስልምና ትልቅ ቦታ ያላት ሴት ነች። ኒቃብስት ሴት በጣም በቃ ለእስልምና ትልቅ ቦታ ሲኖራት ነው ኒቃብ በምትለብሰውና ለእስልምና ትልቅ ቦታ ያላት ሴት በመጀመሪያ ደረጃ ሩቃ እንጂ እንደዚህ አይነት ቦታ አትገኝም። አንድ ሁለተኛ እሺ ተገኘች ይባል በቃ ባለማወቅ የሚሆን በምንም ይሆን እንደዚህ አይነት ቦታ ተገኘች ይባል ብትገኝ እንኳን እንደው አጋንንት ወይንም ጅን ከወጣ በኋላ እውነት ቄሱን ሄዳ ታቅፋለች ቄሱ ላይ ትጠመጠማለች ወይ ኒቃብ የለበሰች ሴት በፍጹም ይህንን አታደርገውም አጅነቢ አጅነቢ ናቸው በፍጹም ይህንን ልታደርግ አትችልም ሶስተኛ ቄሱ እንግዲህ ሲናገሩት የነበሩ ንግግር ከእርሳቸው አይጠበቅም በጣም ደስ የማይል ንግግር ነበር ይህንን ነገር እንዴት ለመድሽ አያፍንሽም እያሉት ነበር ኒቃቡን። አልሐምድሊላህ ራህማን ራሂም ምናምን እያሉ ሙድም ለመያዝ ሲሞክሩ ነበር። አንዳንዴ ደግሞ እንደ ክርስቲያንም ስገጂ ምናምን እያሉ ነበርና ይሄ ከእሳቸውም አይጠበቅ ነው። እኔ ኦርቶዶክስ ላይ እንደዚ አይነት ነገር ከዚህ በፊት ተመልክቼ አላቅም። ብዙ ጊዜ እንደዚህ አይነት ድራሞች ሊሆን ይችላል የሌላውን እምነት ዲስሬስፔክት ምናምን ማድረግ፣ ኦርቶዶክስ ላይ እኔ ተመልክቼ አላቅም። ብዙ ጊዜ የምመለከተው ሌላ አካባቢ ነው። አሁን ይህንን ሳ የእውነት አላስደስተኝም ልክም አይደለምና የሃይማኖት አባት ተኮኖ በእንደዚህ አይነት መንገድ ርቀት መሄድ ደስ አይልም። የእውነት ሙስሊም እንኳን ብትሆነ ኒቃብን እንዴት ዲስሬስፔክት እንዳደረጉ ተመልክታቸዋል። እንደ ክርስቲያን ስገጅ እያሏት ነበረ። ደስ አስማ ይሉ አልሐምዱሊላህ አራሕማን ረሂም እያሉ የሆነ ሙድ ለመያዝ ሲሞክሩ ነበርና ይሄ በጣም ደስ የማይልና ተቀባይነት የሌለው ነገር ነው። ኦርቶዶክስ ጎረቤቶች አሉኝ። በጣም ነው ሪስፔክት የማደርጋቸው። አንድ ላይ ተኗኑረናል። እዚህ አዲስ አበባ ላይ አንድ ላይ ስንኖር እንደዚህ ተዋደን ተፋቅረን ነው ጎረቤት ሆነን አንድ ላይ ነው ያደግነው። ሶ ይህንን ነገር አሁን መጥተው አንዳንድ ሰዎች ለማበላሸት ለማጠልሸት ሲሞክሩ አይሆንም ማለት አለብን እኛ ሙስሊሞች ብቻ ሳይሆን ክርስቲያን ወገኖቻችንም ኦርቶዶክስ ወገኖቻችንም እንደዚህ አይነት ነገር ልክ አይደለም ብላችሁ ከኛ ጎን ልትቆሙ ይገባል ብዬ አስባለሁኝ። አላህ ስብሐነ ተዓላ ሂዳ ይስጣቸው አላህ ቀልብ ይስጣቸው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳች እንደተለመደ ሁላችሁም ላይክ ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ ሻላ። በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረሕመቱላህ ወበረካቱ።